እንደምናላችሁ! እኔ አለው እግዚአብሔር ይመስገን ደና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው እድሜያችን እየገፋ ሲሄድ በተለይ በተለይ ከአርባና ከሀምሳ አመት በኋላ በየቀኑ መመገብ ያለብንን ሰባት ጤናን አለምላሚ ረጅም እድሜን ለመኖር የሚረዱ ሰባት ፍራፍሬዎችን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 የአመጋገብ ፍላጎታችን ይለወጣል። እናም የተወሰኑ ፍራፍሬዎችን በአመጋገባችን ውስጥ ማካተት ለጤና እናም ረጅም ዕድሜ ከፍተኛ ጥቅሞች ሊኖረውም ይችላል። ከ50 ዓመት ዕድሜ በኋላ ጤናማ ፍራፍሬዎችን መመገብ ለተለያዩ ምክንያቶች አስፈላጊ ነው። ፍራፍሬዎች አጠቃላይ ጤናን የሚደግፉ አስፈላጊ ቪታሚኖች፣ ማዕድናት፣ አንቲኦክሲዳንቶች እናም የአመጋገብ ፋይበርን ይዘዋል። ሰውነት እያረጀ ሲሄድ የአመጋገብ ፍላጎቶች ይለወጣሉ እና ፍራፍሬዎች ከልክ ያለፈ ካሎሪ ሳይኖር እነዚህን ፍላጎቶች ለማሟላት የሚያስፈልጉትን ንጥረ ነገሮችን ይሰጣሉ። ብዙ ፍራፍሬዎች በፖታሲየም የበለጸጉ ናቸው እና የደም ግፊትንም ለመቀነስ ይረዳሉ። ይህም ለልብና የደም ስር ወይም ደግሞ ለካርዲዮቫስኩላር ጤና ወሳኝ ነው። በፍራፍሬ ውስጥ የሚገኙት አንቲ ኦክሲዳንቶችና ፋይበር የኮሌስትሮል መጠንን ለመቀነስና ጤናማ ልብ እንዲኖርም አስተዋጽኦ ያደርጋሉ። ከፍራፍሬ የሚገኘው የአመጋገብ ፋይበር ለምግብ መፈጨት ይረዳል፣ እናም እንደ ሆድ ድርቀት ያሉ የተለመዱ የምግብ መፈጨት ችግሮችን ለመከላከልም ይረዳል። የምግብ መፈጨት ችግር ደግሞ በእድሜ እየጨመረ የሚሄድ ችግር ነው። ፋይበር ጤናማ የአንጀት ባክቴሪያን ይደግፋል። ፍራፍሬዎች በአጠቃላይ በካሎሪ ዝቅተኛ እናም በውሃ ይዘታቸው ከፍተኛ ናቸው። ይህም ክብደትንም ለመጠበቅ ወይም ለመቀነስ ለሚፈልጉ ሰዎችም ጥሩ አማራጭ ያደርጋቸዋል። ፍራፍሬዎችን ታዲያ በአመጋገባችን ውስጥ ማካተት ረሃብን እያረካ ወይም ደግሞ እየተቆጣጠረ የካሎሪ መጠንን ለመቆጣጠር ይረዳል። አዘውትሮ ፍራፍሬዎችን መመገብ እንደ የስኳር በሽታ፣ የተወሰኑ የካንሰር አይነቶችና ኦስቲዮፖሮሲስ ወይም ደግሞ የአጥንት መሳሳት የመሳሰሉ ስር የሰደዱ በሽታዎች የመጋለጥ እድልን ከመቀነስ ጋር ተያይዘዋል። እነዚህ ሁላ በእድሜ የሚመጡ በሽታዎች ናቸው። በፍራፍሬ ውስጥ የሚገኙት አንቲኦክሲዳንቶች በሰውነት ውስጥ ኦክሲዲቲቭ ጭንቀትንና እብጠትንም ይዋጋሉ። አንዳንድ ጥናቶችም እንደሚያመለክቱት በፍራፍሬ በተለይም በቤሪ የበለጸገ አመጋገብ የአንጎል ጤናንም ሊደግፍ ይችላል እና በእድሜ እየጨመረ የሚሄደውን የግንዛቤ ማሽቆልቆልንም ሊቀንስ ይችላል። በብዙ ፍራፍሬዎች ውስጥ የሚገኙት ቪታሚኖች በተለይም ቫይታሚን ሲ የበሽታ መከላከያ ስርዓትንም ለመደገፍ ይረዳሉ። በአረጋውያን ላይ የኢንፌክሽኖችንና በሽታዎችን ለመከላከል ጠንካራ የበሽታ መከላከያ ምላሽም ወሳኝ ነው። ብዙ ፍራፍሬዎች ከፍተኛ የውሃ ይዘት አላቸው። ይህም አጠቃላይ የሰውነት እርጥበትን ለመጠበቅም አስተዋጽኦ ያደርጋል። ይህም የእርጥበት ጥማት ስሜት በእድሜ እየቀነሰ ስለሚሄድ በተለይ ጠቃሚ ሊሆን ይችላል። የተወሰኑ ፍራፍሬዎች በተለይም በቫይታሚንስ የበለጸጉ ጤናማ መገጣጠሚያዎችን ለመጠበቅ እናም እንደ ኦስቲዮፖሮሲስ ያሉ ሁኔታዎችንም ለመከላከል አስፈላጊ የሆነውን የኮላጅን መፈጠርን በመደገፍ ለአጥንት ጤናም አስተዋጽኦ ያደርጋሉ። ፍራፍሬዎችን መመገብ በስሜትናም በአእምሮ ደህንነት ላይ መሻሻል ጋር ተያይዟል። ብዙ አይነት ፍራፍሬዎችን በአመጋገብ ውስጥ ማካተት አረጋውያን እነዚህን የጤና ጥቅሞች እንዲያገኙ እናም የአካላዊ የአእምሮ እናም የስሜታዊ ደህንነታቸውን እንዲደግፉ ይረዳቸዋል ማለት ነው። ስለዚህ ከሃምሳ ዓመት በላይ ለሆኑ ሰዎች በተለይ ጠቃሚ የሆኑ በየቀኑ በአመጋገባችሁ ውስጥ ብታካትቷቸው ጤናማ የሆኑ ሰባት ፍራፍሬዎችን አሁን በዝርዝር እነግራችኋለሁኝ። አንደኛ ብሉ ቤሪ ነው። ብሉቤሪዎች በአንቲኦክሲዳንትስ በተለይም አንቶሲያኒን በሆኑ አንቲኦክሲዳንቶች የበለጸጉ ናቸው። እነዚህም በጸረ ብግነት ባህርያቸው ይታወቃሉ። እንዲሁም በቫይታሚን ሲ እናም በቫይታሚን ኬ፣ በፋይበር እናም በማንጋኔዝ የበለጸጉ ናቸው። ጥናቶችም እንደሚያመለክቱት አዘውትሮ ብሉቤሪን መመገብ የአንጎልን ጤና ያሻሽላል የማስታወስ ችሎታንም ያሳድጋልና የግንዛቤ ማሽቆልቆልን አደጋ ይቀንሳል። ከፍተኛ የአንቲ ኦክሲዳንትስ ይዘታቸው ስር የሰደዱ በሽታዎችና እርጅና ጋር የተያያዘውን ኦክሲዲቲቭ ውጥረትን ወይም ደግሞ ጭንቀትን ለመዋጋት ይረዳል። ሁለተኛ አቮካዶ ነው። አቮካዶ ለልብ ጤና አስፈላጊ በሆኑ ጤናማ ሞኖ አንሳቹሬትድ ቅባቶች የበለጸገ በመሆኑ ልዩ የሆነ ፍራፍሬ ነው። በተጨማሪም ፖታሲየም፣ ፋይበርና የተለያዩ ቪታሚኖችን ማለትም ቫይታሚን ኢ፣ ቫይታሚን ኬ እናም በርካታ ቢ ቪታሚኖችን ይሰጣል። በአቮካዶ ውስጥ የሚገኙት ጤናማ ቅባቶች መጥፎ የኮሌስትሮል መጠንን ለመቀነስ እናም የልብ በሽታ ተጋላጭነትን ለመቀነስም ይረዳሉ። በተጨማሪም የፖታሲየም ይዘታቸው የደም ግፊትን ለመቆጣጠር እናም አጠቃላይ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ጤናን ይደግፋል። ሶስተኛ ደግሞ ሙዝ ነው። ሙዝ በፖታሲየም በቫይታሚን ሲ በቫይታሚን ቢ6 እናም በፋይበር የበለጸገ ነው። እንዲሁም በካሎሪ ዝቅተኛ እናም ተፈጥሯዊ ጣፋጭነትም ስላለው ጥሩ የፍራፍሬ አማራጭ አድርጓል። ፖታሲየም ጤናማ የደም ግፊትን እናም ትክክለኛ የጡንቻ ተግባርን ለመጠበቅ ወሳኝ ነው። በሙዝ ውስጥ የሚገኘው የሚሟሟ ፋይበር ለምግብ መፈጨት ይረዳል እናም የደም ስኳር መጠንንም ለመቆጣጠር ይረዳል። አራተኛ ሮማን ነው። ሮማን በተለይም ኒካላጊንስ እናም ፑኒሲክ አሲድ በሚባሉ አንቲ ኦክሲዳንቶች የበለጸገ ነው። እንዲሁም የቫይታሚን ሲ የፖታሲየም እና የፋይበር ምንጭ ነው። አዘውትሮ ሮማንን መመገብ እብጠትን ወይም ኢንፍላሜሽንን ከመቀነስ የልብ ጤናን ከማሻሻል እናም በአረጋውያን ላይ የማስታወስ ችሎታን ከማሻሻል ጋር ተያይዟል። ከፍተኛ የአንቲ ኦክሲዳንትስ ይዘታቸው ሰውነታችንን ስር ከሰደዱ በሽታዎች ለመጠበቅም ይረዳል። አምስተኛ ብርቱካን ነው። ብርቱካን ለከፍተኛ የቫይታሚን ሲ ይዘታቸው ይታወቃሉ፣ ይህም ለበሽታ መከላከያ ስርዓት ማበረታቻን ይሰጣሉ። በተጨማሪም ፋይበር፣ ፎሌት እናም እንደ ፍላቮኖይድ ያሉ አንቲኦክሲዳንቶችን ይይዛሉ። ቫይታሚን ሲ ለቆዳ ጤና፣ ለኮላጅን ምርት እናም ከእድሜ ጋር ተያይዞ የሚመጣውን የማኩላር ዲጀነሬሽንን ለመከላከል ወሳኝ ሚናን ይጫወታል። በብርቱካን ውስጥ የሚገኘው ፋይበር የአንጀት ጤናን ይደግፋል እናም የኮሌስትሮል መጠንንም ለመቀነስ ይረዳል። ስድስተኛ ፖም ወይም አፕል ነው። ፖም ጥሩ የፋይበር ምንጭ ነው፣ በተለይም የሚሟሟው ፋይበር፣ ቫይታሚን ሲ እናም በርካታ ፋይቶ ኒውትረንቶችንም ይይዛል። በካሎሪ ዝቅተኛ እናም ሁለገብ የሆነ ፍራፍሬ ናቸው። በፖም ወይም ደግሞ በአፕል ውስጥ ያለው የፋይበር ይዘት ለልብ ጤና አስተዋጽኦ ያደርጋል እናም የደም ስኳር መጠንን ለመቆጣጠርም ይረዳል። ፖም መመገብ የልብ በሽታ እናም አይነት ሁለት የስኳር በሽታን ጨምሮ በርካታ ስር የሰደዱ በሽታዎችን ተጋላጭነትን ሊቀንስ እንደሚችልም ጥናቶች አመልክተዋል። ሰባተኛ ቼሪስ ናቸው። ቼሪ እንደ አንቶሲያኔን እናም ቫይታሚን ሲባሉ አንቲኦክሲዳንቶች የበለጸገ ነው። እንዲሁም ፋይበርናም ፖታሲየምንም ይሰጣሉ። የቼሪ ጸረ ብግነት ባህሪያት የአርትራይተስና የሪህ ተጋላጭነትን ለመቀነስም ይረዳሉ። ቼሪ በተፈጥሯዊ ሜላቶኒን ይዘታቸው ምክንያት የእንቅልፍ ጥራትን ለማሻሻል ይረዳሉ። ይህም በእንቅልፍ መስተጓጎ ለሚሰቃዩ አረጋውያን ጠቃሚ ሊሆን ይችላል። ስለዚህ ከ50 ዓመት ዕድሜ በኋላ እነዚህን ፍራፍሬዎችን በየቀኑ በአመጋገባችሁ ውስጥ ማካተት በርካታ የጤና ጥቅሞችን ሊያቀርብ በሽታን ለመከላከል የልብና የአንጎል ጤናን ለመደገፍና አጠቃላይ ረጅም እድሜን ለማበርከት ይረዳል ማለት ነው። ትኩስ ተደርገው ደርገው ቢበሉ ማለትም በቀጥታ ወደ ስሙዚ ተቀላቅለው ወይም ደግሞ በተለያዩ ምግቦች ላይ ቢጨመሩ እነዚህ ፍራፍሬዎች ጣፋጭና ጣዕምን እየሰጡ ጤናን ሊያሻሽሉ ይችላሉ ከተመጣጣኝ አመጋገብ ጋር አዘውትሮ የአካል ብቃት እንቅስቃሴን ማድረግና ጤናማ የአኗኗር ዘይቤን መጠበቅ ረጅም እድሜንና ደህንነትን ለማራመድ ወሳኝ ሚናን ይጫወታሉ ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ እላለሁ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ በኮመንት ላይ ማስፈር የምትችሉ ይሆናል። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።